አንድ የቁርአን ተማሪ ቁርአንን በተጅዊድ ካከተመ በኋላ ቁርአን ማህፈዙ ነው ወይስ ኪታብ መጀመሩ ነው የሚበልጠው? አንዳንድ ወላጆች ከሂፍዙ ይልቅ ኪታብ ይሻላል እያሉ ልጆችን የሚያሰንፉ ስላሉ በዚህ ዙሪያ ትንተና ብትሰጡን የሚል ጥያቄ። የኔው ጥያቄ እኔ በአስራዎቹ እድሜ ላይ ተማሪ ሆኜ ነው ትዳር ያዝኩት። የተለየ ህመም ባይኖርብኝም በማጥባት ብቻ እርግዝናን መከላከል ባለመቻሌ እና ያቋረጥኩትን ትምህርት ለመቀጠል በማሰቤ እንዲሁም አንዲት ሴት ሕይወቷን በእርግዝና ብቻ የምታሳልፍ ከሆነ ነፍሰ ጡር ስትሆን መሰልቸት፣ መታመም ስላለ በየአመቱ እየወለደች እንዴት ነው ኃላፊነቷን የምትወጣው ደርስ የምትከታተለው የሚሉ ምክንያቶችን በመያዝ አሁን ላይ የወሊድ መቆጣጠሪያ ለመጠቀም አስቤ ነበረ መውሰድ እችላለሁ ወይ የሚል ጥያቄ። አንዳንድ የፍቅህ ነጥቦች ላይ ለልጆች በሚያስተምሩ ጊዜ አንዳንዴ መናገሩ የሚከብድ ቢነግሯቸውም የማይገባቸው ነጥብ ቢኖር ለምሳሌ በአፍረተገላ ዙሪያ ይሄ ለእናንተ ይቆይ እያሉ ነጥቡን ማሳለፍ እንዴት ይታያል የሚል ጥያቄ። ሴት ልጅ የአፍንጫ ጌጥ መጠቀም ትችላለች ወይ? የዘር ፈሳሽ አይነጅስም ምክንያቱም የሰው ልጅ

ኪታብ ይሻላል እያሉ ልጆችን የሚያሰንፉ ስላሉ በዚህ ዙሪያ ትንተና ብትሰጡን የሚል ጥያቄ። ይህ እንደ ተማሪዎች እድሜና እንዳለባቸው ኃላፊነት እንዳላቸው ክፍት ጊዜ ይለያያል። ለሁሉም አንድ አይነት ምክር መስጠት አይቻልም። ሕፃን ልጆች ከሆኑ ብዙ ኃላፊነት ከሌለባቸው ቁርአንን ነበር ከጨረሱ በኋላ አብዛኛውን ትኩረታቸው የቁራን ሕፍዙ ላይ አድርገው ከስር ስር ጎን ለጎን አጫጭር የጀማሪ የአቂዳ ክታቦችን አጫጭር የፍቅህ ክታቦችን ቢቀሩ የተሻለ ነው። እድሜው ከፍ ያለና ኃላፊነት የሚበዛበት ሰው መሠረታዊ የሚባሉ የሸሪያ እውቀቶችን ያልቀሰመ ሰው ከሆነ የአቂዳ የፍቅህ ክታቦችን አስቀድሞ መቅራቱና በተወሰነ መልኩ ጎን ለጎን የቻለውን ያክል ቁርአን መሐፈዙ የተሻለ ይሆናል። ቁርአን ማሀፈዝ የእውቀቶች መሰረት ነው። ነገር ግን እድሜው ከፍ ያለ ኃላፊነት የበዛበትና ቁርአን ማሀፈዝ የሚከብደው ሰው ለማሀፈዝ እየታገለ ሌሎች መሠረታዊ የሚባሉ ሊያውቃቸው የሚገቡ የዲን እውቀቶች ጎድለውት ዲኑ ላይ ክፍተት ሊፈጠርበት አይገባም። ኸይሩ ልሙሁር የአውሰጡሃን ወይም ቁርአን ወይም ኪታብ ከሁለት አንዱ እንጂ አይቻልም አይባልም። ከሁሉም የገራውን ያክል መውሰድና መካከለኛ አካሄድ ለመሄድ መሞከር። ሌላኛው ተመሳሳይ ጥያቄ በሳምንት አንድ ቀን እሱሉት ሰላታ፣ ሁድ፣ አቂደ ተክና፣ ሽሩጡ ሰላት አልሙኒራ አጫጭር ክታቦችን እየተማረን ቀሪውን ቀናቶች ለቁርአን ሒፍዝ ብንለቅ ተማሪውን አጫናነቀን ሊባል ይችላል። ምክንያቱም ከትምህርት ጋር ጫና ስለሚሆን ሒፍዝ ይቅር ለሚሉ ወላጆች አሳማኝ ምላሽ ለመስጠት የሚል ጥያቄን ይህ ሁለተኛው ጥያቄም ልክ እንደ መጀመሪያው እንደ ግለሰቦች ሁኔታ እንደ እድሜያቸው ለትምህርት፣ ለቁርአን፣ ለሸሪያ እውቀት እንደመደቡት ጊዜ ሁኔታው ይለያያል። የተማሪው የትምህርት አሰጣጥም ይወስነዋል። ሳምንቱ ሙሉ ቢሰጥም ያን ያክል ተማሪ ሊለውጥ የማይችል፣ በሳምንት ሁለትና ሶስት ቀን አጫጭር ደቂቃዎችን እንኳ አስተምሮ ተማሪ ሊለውጥ የሚችል የትምህርት አሰጣጥ ችሎታ ያለው አስተማሪ ይኖራልና እንደ አስተማሪው አያያዝ እንደ ተማሪዎች እድሜና ሁኔታ ይለያያ። ብዙ ተብራርቶ እንጂ ትምህርትም አይረዳ የሚያስተምሩትም አይረዳ። ጥሩ ግንዛቤ ያለው ያለውና ትንሽ ከጠቆሙት የሚገባው ተማሪ ሲሆንም ለኪታብ ቅርአት የሚሰጠው ጊዜ የቀኑ ብዛት የተለያየ ይሆናል። በጥቅሉ የሚሻለው የሚማሩትን ትምህርት መጠኑን የሚማሩበትን ቀን ቁጥሩን ቀንሶ በደንብ መረዳትና ህፍብን ማጠንከሩ የተሻለ። ሚማሩትን የሚማሩትን ኪታብ የሚማሩበትን ቀን አብዝቶ ጥራት የሌለው ብዙ ነገር ከመማር መጠኑን ቀኑን ቀንሶ ጥራት ያለውን ነገር ትንሽ መሐፈብና መማር መገንዘቡ የተሻለ። ዋናው ትኩረት መሆን ያለበት መረዳት ላይ፣ የተማሩትን የሐፈቡትን ጠብቆ ማቆየት ላይ፣ ከዛው መቀጠል ደግሞ ዋናው ቁም ነገር ተርቢያውን። ሰፊ ጊዜ ሰጥቶ የተማረ የቀራ ሰው በተማረው ካልሰራ ካልተለወጠ፣ መማሩ ፋይዳ ጥቅም አይኖረው። ወላጆችም ልጆቻቸው ላይ በተማሩ ትልቅ ለውጥ ካላዩ በመማራቸው ያን ያክል ደስተኛ አይሆንም። ከትምህርት ጋር ጫና ስለሚሆን ሂፍዝ ይቅር የሚሉ ወላጆች ወከዛልክ፣ የመጀመሪያው ጥያቄ ላይም አንዳንድ ወላጆች ከሂፍዝ ይልቅ ኪታብ ይሻላል እያሉ የሚያሰንፉ ወላጆች ለአክሪህ የሚሉ ጥያቄዎች ሀሳቦች የሚነሱትም ብዙ ጊዜ ተማሪዎች ሂፍዝ ብለው ጊዜያቸውን ለቁርአን ሰጥተው ነገር ግን ቁርአን የቀራ ሰው ጸባይ፣ ባህሪ ማይታይባቸው ብዙ ልጆች አሉ። ሂፍዝ ይቅርና ኪታብ ይቅሩ የሚሉ አንዳንድ ወላጆችም ምናልባት የኪታብ ቅርአት ኪታብ መቅራታቸው ካስተካከላቸው፣ ኢማናቸውን፣ ዲናቸውን ካጠነከረ በማለት ነው እንጂ ሙስሊም ሆኖ ሙእሚን ሆኖ ቁርአንን የሚጠላ የለም። ልጁ ቁርአን ቢያሐፍዝለት የሚጠላ ማን ነው? የለም። ነገር ግን የቁርአን ህፍዝ ብቻ፣ የመትን መሸምደድ ብቻ ዋጋ የለውም። ጎን ለጎን ተርቢያ ሊኖር ይገባል። በቀሩት ኪታብ ልክ ኢማናቸው ሊጨምር፣ አደባቸው ሊጨምር፣ ወላጆቻቸውን ሊታዘዙ፣ ለቤተሰቦቻቸው መልካም ሊሆኑ ይገባል። እንደዚሁ መስጂድ መድረሳ ላይ የሚያስተምሩ ሰዎች እነሱ የመሰላቸውን ብቻ ሳይሆን በወላጆች በኩል የሚቀርቡ ሀሳቦችንም መቀበል አለባቸው። ወላጆች ስለ ልጆቻቸው ከአስተማሪዎች የበለጠ ያውቃል። ደካማ ጎናቸውን፣ የሚጎድላቸውን፣ የሚያስፈልጋቸውን ያውቃል። ስለዚህ ወላጆችም ይሉትን ሰምቶ ለተማሪዎች የሚያስፈልጋቸውን አስተማሪው በሚያውቀው መሰረት የተማሪዎችን እድሜ ሁኔታቸውን ባገናዘበ መልኩ ተመካክሮ ሁሉንም ያቀፈ ልጆችን ሊቀርጽ ሊያንጽ የሚችል ሚዛናዊ የሆነ መካከለኛ አካሄድ መሄዱ የተሻለ ነው። ሌላው በዘመናችን ያለው ትልቁ ችግር በየመድረሳው በየመስጅዱ ሁሉም የመሰለውን ነው የሚያስተምረው። ለሱ የጣፈጠውን ደስ ያለውን ኪታብ ነው የሚያስተምረው። የሆነ ኪታብ እያነበበ ደሱ ከቀለለው ደስ ካለው ይሄን ማስተማር አለብኝ ብሎ የተማሪዎችን እድሜ ያላቸውን ጊዜ ያለባቸውን ችግር ከግምት ውስጥ ሳያደርግ ለሱ ደስ ያለውን ኪታብ ለሱ ደስ ያላትን ኪታብ የሚያስቀሩበት ሁኔታ አለ። በዚህ መልኩ ትውልድ አይታነጽም። የተኛውን ቦታ ላይ ቢሄዱ ልጆች ሊግባቡበት የሚችሉ መናበብ በእውቀት አብሮ መጓዝ በተለያዩ የሸሪሃ ጉዳዮች ላይ ውይይት ቢነሳ ተመሳሳይ ግንዛቤ ኖሯቸው ሚቻለውን ይቻላል ማይቻለውን አይቻልም። ኺላፍ ያለበትን አወዛጋቢውን፣ ኺላፍ ልዩነት ሊያስተናግድ የሚችለውን ደግሞ ይቻላል ያሉማሉ፣ አይቻልም ያሉማሉ፣ ያሉም ብለው ተመሳሳይ አቋም እንዲኖራቸው በተቻለ ያክል በየሀገሩ ዑለሞች የመረጧቸው ከፊቅህ አንጻር ከተርቢያ አንጻር ለዚህ ሀገር በያሉበት አካባቢ እንደ ሁኔታው ለዚህ ዘመን ወጣት እዚህ አካባቢ ወጣት ይሄ ነው የሚበጀው ያሉትን ከአዋቂዎች ጋር ማስተማር ላይ ረጅም ጊዜ ያሳለፉ ልምድ ያላቸው ከዛው በፊትም በተለይ ፍቅሁ ላይ ሀገሩ ላይ ሻፊዒያ የሚበዛ ከሆነ በሻፊዒያ መድሀብ መሰረት ማልክያ፣ የሚበዛ ሐንበሊያ የሚበዛም ከሆነ ኢላ አኺሪህ፣ አካባቢ ላይ ያሉ ሰዎች ዘንድ ይበልጥ የሚታወቀውን ሸርሁ በቀላሉ የሚገኘውን አካባቢ ላይ ካሉ ሰዎች ጋር ተግባብቶ መኖር የሚቻልበትን መንገድ መፍጠር የተሻለ ይሆን። እንዲሁ ለማንበብ እንጂ እንደ መትን ለመቅራት ለማስቀራት ታስቡ ያልተዘጋጁ ክታቦች ይኖራሉ። ይሄን ለይቶ ማወቅ ያስፈልጋል። ተማሪ ገና መትን ሳይቀራ ሸርሕ ሚያስቀሩ ሰዎች አሉ። አጫጭር ከታች መነሻ መንደርደሪያ ድሪያ አጫጭ ሙክተሰሮችን ሳይቀራ ሙጠወላትን መሀል ላይ ያሉ ክታቦችን የሚያስቀሩ ሰዎች አሉ። በተለይ ገና ጀማሪ የሆኑ ራሳቸው እንኳ ያልበሰሉ የትምህርት አሰጣጥን ከዑለሞች ያላዩ ያልወሰዱ ሁለት ሶስት ክታብ ቀርተው ወዲያ ወደ ማስከራት የሚገቡ ሰዎች አንዳንድ አንድ ያካሄዳቸው አያያዛቸው ከጥቅሙ ይልቅ ጉዳቱ ሊያመዝን ይችላል። ስለዚህ አዋቂዎችን ልምድ ያላቸው ሰዎችን ማማከር፣ ወላጆችንም ቢሆን በእድሜ ከእድሜ ያገኟቸው ብዙ ተሞክሮች ሊኖሯቸው ይችላሉ። በተለይ በልጆቻቸው በራሳቸው ልጆች ጉዳይ ማማከር እና ከነሱም ቢሆን ሀሳብ ወስዶ መካከለኛ አካሄድ መሄዱ የተሻለ ነው። በጥቅሉ መቅራት መሸምደድ ብቻ ሳይሆን መቅራትን፣ መማርን፣ መገንዘብን፣ መሐፈብን፣ መሸምደድን እና ተግባር ላይ ማዋልን ያካተተ የትምህርት አሰጣጥ ስርዓት ሊኖር ይገባል። ሌላኛው ጥያቄ እኔ በአስራዎቹ እድሜ ላይ ተማሪ ሆኜ ነው ትዳር የያዝኩት። የተለየ ህመም ባይኖርብኝም በማጥባት ብቻ እርግዝናን መከላከል ባለመቻሌ እና ያቋረጥኩትን ትምህርት ለመቀጠል በማሰቤ እንዲሁም አንዲት ሴት ህይወቷን በእርግዝና ብቻ የምታሳልፍ ከሆነ ነፍሰ ጡር ስትሆን መሰልቸት፣ መታመም ስላለ በየአመቱ የወለደች እንዴት ነው ኃላፊነቷን የምትወጣው ደርስ የምትከታተለው የሚሉ ምክንያቶችን በመያዝ አሁን ላይ የወሊድ መቆጣጠሪያ ለመጠቀም አስቤ ነበረ። መውሰድ እችላለሁ ወይ የሚል ጥያቄ ከሴት ልጅ ትልልቅ ኃላፊነቶች ስራዎች መሃል አንዱ ልጅ መውለድና ማሳደግ ነው። ይሄ እንደ ዕዳ መታየት የለበትም። የሰው ዘር እንዲቀጥል ምድር በዒባዳ እንድትለማ ደጋግ የአላህ ባሮች ዲንን የሚያስፋፉ ጀግኖች እንዲገኙ ሰበብ የምትሆነው የሴት ልጅ የቤት ቁጭ ብላ ልጆችን የወለደች በማሳደግ ጤንነታቸውን በመጠበቅ ተርቢያ በማድረግ ይሄ ትልቅ ኃላፊነት ትልቅ ስራ ነው። ነገር ግን ይሄን የማይፈልጉ የተፈጥሮ የዲን ጠላቶች ሴት ልጅ በዚህ እንዳትደሰት የማድረግን ስራ በተለያየ መልኩ ይሰራል። ከማጥባትና ልጆችን ከማሳደግ ጎን ለጎንም የተለያዩ ስራዎችን መስራት ይቻል ወይም ይሄን ወይም ይሄን ከሁለት አንዱ መረጥ አይባል። ታሪክ ላይ ያለፉ ታላላቅ እናቶች አሉ። ቁርአን የሐፈዙ ለሊት ኢባዳም የሚያደርጉ የተለያዩ ኪታቦችን የቀሩ ከመቅራትም አልፎ የሸመደዱ ይህን ሁሉ ያደረጉት ልጆችን ወልዶ ከማሳደጋ ነው። ትልልቅ ለእስልምና ለውማ አስተዋጽኦችን ያበረከቱ ጀግና ልጆችን ከማፍራታቸው ጋር በዒባዳው በኩል፣ በሌሎችም ዘርፎች ላይ የራሳቸው የሆነ አሻራ የነበራቸዋል። ሆኖም አንዲት ሴት በጣም ልጅ ሆና እድሜዋ ገና ሆኖ አንዳንድ ነገሮችን ሳታስተካከል ወደ ትዳር በመግባቷ ምክንያት ነገሮች ተደራርበውባት በተከታታይ መውለዱ ከከበዳት ከጎዳት፣ ወይም ልጆች ሲበዙ ላይ በላይ በመወለዳቸው ምክንያት ከተጎዱ በትክክል እነሱን መንከባከብ፣ መያዝ፣ ማብላት፣ ማጠጣት፣ ንጽህናቸው መጠበቅ አስቸጋሪ ከሆነ መሰል ተቀባይነት ያላቸው ዕድሮች ካሉ በተወሰነ መልኩ ልጆችን አራርቆ መውለድ ችግር የለም። በዚህ ዓላማ መከላከያን መውሰድ ችግር የለው። ሙሉ በሙሉ ለማስቆም ልጅ አያስፈልገኝም ብሎ ከልጅ በመብቃቃት መልኩ ካልሆነ በጊዜያዊነት ለተወሰነ ጊዜ አንዳንድ ዓለሞች በሁለት አመት ገድበውታል። ከዛ ማሳለፍ አይቻልም ለማለት የሚያበቃ በቂ ማስረጃ በቂ ማስረጃ የለም። የተወሰነ ያስፈልጋል የተባለውን ያክል በማለት በሁለት አመት መገደቡን ማይቀበሉ ሊቃውን ታል ዋናው አራርቆ መውለዱን የፈለጉበት ምክንያት የድህነት ፍርሃት ካልሆነ፣ ልጅ አያስፈልገኝም ከዚህ በላይ ብሎ ከማመን የመነጨ ካልሆነ፣ ለመልካም አላማዎች ከሆነ የተወሰነ ጊዜ ቁራን ሐፍዤ ሙራጃ አድርጌ መውለዴን እንቀጥላለሁ ብለው ከሆነ ስለዲን ምንም አይነት እውቀት የለኝም ላይ በላይ አከታተየ ልጆችን ከወለድኩ በማርገዝ በማጥባት ምንም አይነት ሰዓት ስለማላገኝ አንድ ሁለት አመት ሶስት አመት ቁርአን መሐፈዝ ዕልም መማር አለብኝ ተብሎ ከሆነ የትዳር አጋር ፈቃደኛ ከሆነ ታማኝ የሆነች የጤና ባለሙያ ሐኪም አማክሮ ከሆነ የሚደረገው ችግር የለውም። ነገር ግን አሁን ባለንበት ጊዜ ብዙ ሴቶች እንደሚያደርጉት አብዝቶ መውለድ የሰውነት ቅርጽን ይቀይራል፣ ያዝረከርካል እያሉ ከሆነ ከዚህ የከፋው ደግሞ ልጅ ሲበዛ ኢኮኖሚ ይዛባል፣ ለነሱ መቸገርን ያስከትላል በሚል ከሆነ ይሄ ወንጀልና የተከለከለ። ሌላው ጥያቄ አንዳንድ የፍቅህ ነጥቦች ላይ ለልጆች በሚያስተምሩ ጊዜ አንዳንዴ መናገሩ የሚከብድ ቢነግሯቸውም የማይገባቸው ነጥብ ቢኖር ለምሳሌ በአፍረተ ገላ ዙሪያ ይሄ ለእናንተ ይቆይ እያሉ ነጥቡን ማሳለፍ እንዴት ይታያል የሚል ጥያቄ እድሜያቸው ለእውቀት ደርሶ የእውቀት መድረክ ላይ መጽሐፍ ይዘው እስከተቀመጡ ድረስ ይሄ ለእናንተ አይበጅም ይሄ ይቅርባችሁ ብሎ ማለፉ አግባብ አይደለም እድሜያቸው ለእውቀት ደርሶ ኪታብ ይዘው ካልተቀመጡ ችግር የለው። በማስታወሻ መልኩ ለነሱ ይመጥናል ያሉትን የመረጡ ማስተማር ይቻላል። እድሜያቸው ለእውቀት ደርሶ ኪታብ ይዘው ቁጭ ካሉ ግን ይሄ ለናንተ ይቆይ ያሉ ከማለፍ ይልቅ እድሜያቸውን በሚመጥን መልኩ ለነሱ በሚገባቸው መልኩ ጠቀስ አድርጎ ማለፉ ነው የሚሻለው። ይሄ ይለፋችሁ ከተባሉ ለምን ይለፈን ተባለን የሚል ጥያቄ ውስጣቸው ላይ ይነሳል። በሌላ መንገድ እኛ የፈራነውን ነገር ሊያገኙ ይችላል። አካዳሚ ትምህርት ቤት ላይ ከጓደኞቻቸው ጋር ባለንበት ጊዜ ሰው ከዛም ከዚህም ነውና ኸይሩንም ሸሩንም ያገኘው በተሳሳተ መልኩ ሀያ በጎደለው መልኩ ከሚያስረዷቸው አደብ ስርዓት በተሞላበት መልኩ ቢቀድሪል ሓጃ አስፈላጊ የሆነውን ያክል እስከ ጥግ ሄዶ መግለጽን ሳያስከትል በመጠኑ አፍረተ ገላን ሽንት መሽኛ ለሶላት ስንዘጋጅ እስትንጃ ስናደርግ ምናጠብ የሰውነት አካላችን ወዘተ እያሉ ማስረዳት የተሻለ ነው። የስነ ምግባር፣ የአኽላቅ፣ የአደብ ጠላቶች ልጆችን እየተሻሙ ከመሆኑ አንፃር ለነሱ መተው የለብን። ቁርአን አክትመው ኪታብ ማንበብ እስከጀመሩ ድረስ ህፃን ልጆች ናቸው ተብሎ መተው የለባቸው። ኪታብ የጻፉ ቀደምት ሊቃውንቶች ዑለሞቻችንም ይሄን ያክል በሚያሳፍር መልኩ ለልጅ አይሆንም በሚባል መልኩ የሚጠቀሙት ቃል የለም። ካለም ከፍ ያሉ ክታቦች ላይ ነው የሚሆነው። ለህፃናት ከፍ ያለው ክታብ ላይ ሲደርሱ እድሚያቸው መብሮ ከፍ ስለሚል ችግር አይኖርም። ለሆነ ሆኖ በተቻለ ያክል ህፃናትን ለብቻቸው አድርጎ ለህፃን የሚመጥነን ክታብ ማስቀራት በሚገባቸው መልኩ መግለጽ፣ መካከለኞችን ለብቻ በጣም ከፍ ያሉት እንደግሞ ለብቻቸው አድርጎ ማስተማሩ የተሻለ ይሆናል። አቅም ካለ ቦታ ካለ ጊዜ ካል በዚህ መልኩ ማድረግ ካልተቻለ ግን ለሁሉም በሚሆን መልኩ አደብ ሐያን ጠብቆ መማር ያለባቸውን ማስተማር። ሌላኛው ጥያቄ ሴት ልጅ የአፍንጫ ጌጥ መጠቀም ትችላለች ወይ? ባለችበት አካባቢ ሴቶች ዘንድ ከተለመደ ሙሉ ሒጃብ የምታደርግ ከሆነ ብታደርግ ችግር የለም። ሙሉ ሒጃብ የማታደርግ ከሆነ አይቻልም። ጌጥን ያሳዩ መሄር ነው የሚሆነው ወንጀል። ሙሉ ሒጃብ ብታደርግም ባለችበት አካባቢ ሴቶች ዘንድ ካልተለመደ ራ ይሆናል፣ ከሌሎች መለየት ይሆናል፣ አይገባም። ሌላም ጥያቄ የዘር ፈሳሽ አይነጅስም ምክንያቱም የሰው ልጅ ከነጃሳ አልተፈጠረም ይባላል። ይህ ነገር እንዴት ነው ቢያብራሩልን ተወዛ ግቢ ያለው የሚል ጥያቄ። መኒ ወይም የዘር ፈሳሽ የዘር ፈሳሽ ወይም መኒ ይነጅሳል አይነጅስም በትንሹ ሂላፍ አለበት። ብዙሃኑ የፊቅህ ሊቃውንት የመረጡት ትክክለኛው መቋም መኒ አይነጅስም። ጥያቄው ላይ እንደተባለው መኒ ነጃሳ ከሆነ የሰው ልጅ ከነጃሳ ተፈጠረ ማለትን ያስከትላል፣ ባንድ በኩል። በሌላ በኩል ግን ከዚህ የተሻለው የነቢዩ አለይሂ ሰላቱ ሰላም ባለቤቶች የነቢ ልብስ ላይ መኒን ሲያዩ፣ ይዘርፈሳሽን ሲያዩ እርጥብ ከሆነ በማጠብ ደረቅ ከሆነ ደግሞ በመፈቅፈቅ ያስወግዱት እንደነበረ በትክክለኛ ሀዲቶች ተነግረዋል። ይዘርፈሳሽ መኒ ነጃሳ ቢሆን ደርቆ ሲያገኙት በመፈቅፈቅ ብቻ አያስወግዱትም ነበር፣ ማጠቡ ግዴታ ይሆን ነበር። እርጥብ ሆኖ ሲያገኙት ለምን ያጥቡት ነበር ታዲያ ነጃሳ ካልሆነ የሚል ጥያቄ ሊነሳ ይችላል። የሚታጠብ ነገር ሁሉ ነጃሳ ስለሆነ አይደለም። የሰው ልጅ ምራቅ የነካውን፣ የአፍንጫ ፈሳሽ የነካውን አጥቦ ያስወግዳል። ነጃሳ ስለሆነ ሳይሆን ከመጸየፍ አንጻር ነው ሰዎች የሚያጥቡት። እዚህ ራጅሑ የዝር ፈሳሽ አይነጅስም። መዲይ እና ወዲ የሚባሉ ከስሜት ጋር ተያይዘው ሊወጡ የሚችሉ ከመኒ በታች ያሉ ፈሳሾች ናቸው የሚነጅሱት እንጂ በነዝረት በስሜት የሚወጣው የዘር ፈሳሽ ነጃሳ አይደል። ገላን መታጠብ ግን ግዴታ ያደርጋል። ሌላኛው ጥያቄ ዒሳ ለምን አልመሲሕ ተባለ? አንዳንድ ነሷራዎች ሲናገሩ አል የሚለው ለአላህ ስሞች ብቻ ነው፣ ለምን ዒሳ አልመሲሕ ተባለ ታዲያ ይላሉ የሚል ጥያቄ ነው። በጣም የሚያሳዝን ጥያቄ። ሙስሊም ዲኑን በሚገባ ሊያውቅ ልቡን አቅሉን ኢማኑን የማንም መጫወቻ ከማድረግ ሊጠነቀቅ ይገባል። ካፈር እስኪያደናበረው ድረስ ሙስሊም የሆነ ሰው ከዲኑ መራቅ ከውቅት ነጻ መሆን የለበትም። አል ለአላህ እንጂ አይሆንም ያለው ማን ነው? የተኛው ቁርአን የተኛው ሐዲስ ላይ እንደዚህ የተባለ ስንትና ስንት የአረብኛ ቃላቶች አሉ አል ያለባቸው ተቆጥረው ማይዘለቁ፣ አልኪታቡ፣ አልበይቱ፣ አልመጥበኩ፣ አልቀመሩ፣ አልመርአቱ እነዚህ ሁሉ የአላህን ስም ወስደዋል ማለት ነው። መጽሐፍ አልኪታብ ነው የሚባል፣ ቤት አልበት ነው የሚባል፣ ማዕድ ቤት አልመጥበህ ነው የሚባል፣ ጨረቃ አልቀመር ነው የሚባል። እነዚህ ሁሉ አልገብቶባቸው ገና የራሳቸው እንዲሁም በትክክል የማያውቁ ሰዎች ኢስላም ላይ ትችት ሲሰነዝሩ ሙስሊም በዚህ ግራ ሊገባ ይገባ፣ ሊማር ሊያነብ ሊቀራ ይገባ። ምናልባት አላህ የሚለውን ቃል ኢሽቲቃቁን የሚያብራራ ሰው ሰምተው አልኢላህ የሚለውን የቃል አመሰራረት ባልሆነ መልኩ ተረድተው አል ለአላህ ብቻ ነው ብለው ሊሆን ይችላል። ከእነሱ ይልቅ የሚያሳዝነው ሙስሊም ከመሆኑ ጋር እነሱ በዚህ መልኩ ብዥታ የፈጠሩበት ሰው አል የአላህ ስም ላይ ብቻም ይገባ አይደለም። ቀደም ሲል እንደተገለጸው ተቆጥረው ማይዘለቁ ቃላቶች ላይ፣ አረፍተ ነገሮች ላይ፣ ስሞች ላይ አለ አለ አል የተለያየ ትርጉምና ማና አላማም አሉ። ኢየሱስ ለምን አልመሲሕ የተባለ? ዓይን የሌለውን ሰው በአላህ ፈቃድ በእጁ ዳብሶ ያድን ስለነበረ ነው። ሱረቱ አሊ ዕምራን ላይ፣ ሱረቱ ልማይዳ ላይ እንደተነገረው አላህ ተባረከ ወተዓላ በፈቃዴ ዓይን የሌለውን ዓይኑ እንዲያይ ታደርጋለህ፣ የቆዳ ችግር የነበረበት ወይም ለምጥ የነበረበትን ሰው ታደና አለህ ተፈውሳለህ ብሎታል። አላህ ለዒሳ ብኢዝኒ ብኢዝኒ የሚለውን ቃል የደጋገመ የቁርአን አንቀጽ ላይ ስለዚህ ዒሳ አልመሲሕ የተባለው በአላህ ፈቃድ የተለያዩ በሽታዎች የነበሩባቸው ሰዎችን በእጁ በመዳበስ ይፈውስ ስለነበረ መሲሕ አደጃል ም ኮ አልመሲሕ ተብሏል። ምድርም በወንጀል ስለሚያዳርስ ስዚ ሙስለም ዲኑን ሊማር ቁርአን ሊቀራ እልም ያለበት ቦታ ላይ ሄዶ ዝቅ ብሎ ቁጭ ብሎ ሊማር ማስታወሻ ሊይዝ የተጻፉ ጥሩ ጥሩ መጽሐፎችን በማንበብ ዲኑን ስለ ዲን ያለውን እውቀት የዲን ግንዛቤውን ሊያሳድግ ሊያሰፋ ይገባዋል። ሌላኛው ጥያቄ እኔ ጅልባብ ነው የሚሰፋው እና ከአንገት በታች ያለውን ጅልባብ መስራት እችላለሁ ወይ ሸሪዓዊ ብይኑ እና ሌሎች ቀሚሶችን መስራት መሸጥ እችላለሁ ያብራሩልኝ የሚል ጥያቄ። በመሰረቱ ጅልባብ መለበስ ያለበት መደረግ ያለበት ራስ ላይ ነው። ራስ ላይ ሲደረግ ነው ሙሉ ሰውነትን ቅርጽ ሳያሳይ ሊሸፍን የሚችለው። አንገት ላይ ትከሻ ላይ በሚደረግበት ጊዜ ቢያንስ የትከሻን ቅርጽ ያሳያ። እዚህ የተሟላው ይበልጥ ሲትርን የሚያስገኘው ጅልባብን ራስ ላይ ማድረግ ነው። አንገት ላይ ማድረጉ ራስ ላይ እንደማድረግ አይሆን። ሆኖም የተወሰኑ ዐለሞች አንገት ላይ ማድረግ ትከሻ ላይ ማድረጉም ችግር የለውም ያሉበት ሁኔታ አለና፣ ጠባብ ሆኖ የሰውነት ቅርጽን ካላሳየ በተለይ ተለቅ ያለ ኒቃብ የሚደረግበት ከሆነ ሰፋ ተደርጎ ተዘጋጅቶ የሰውነት ቅርጽ ካላሳየ ጅልባ ባይሆንም ማለት አይቻልም። ለማንም መስፋቱ ያን ያክል ችግር የለም ከዛ በታች ያሉ አባያ ቀሚስ መሰል ነገሮች ጠባቦች ሆነው በተለይ ደግሞ ዲዛይን ያላቸው ቅርጽ ያላቸው ሆነው የሂጃብ መስፈርትን ካጎደሉ መስፋቱን መሸጡን ይከለከላል። ትክክለኛ የሙስሊም ሴት ልብስ ሂጃብ ሰፊ መሆን አለበት፣ ወፍራም መሆን አለበት፣ ረጅም መሆን አለበት። በራሱ ጌጥ መሆን የለበትም። የተለያዩ ዲዛይኖች ያሉት በልጭልጭ ያለበት ሚፈተን ከሩቅ ሚስብ መሆን የለበትም። ጠባብ ሆኖ የሰውነት ቅርጽ ሊያሳይ ገባም፣ አጭር ሆኖ ከፊል የሰውነት አካል ሊያሳይ አይገባውም። ስስ ሆኖ ሰውነትን አሻግሮ የሚያሳይ ሊሆን አይገባውም። ከወንድ ጋር የሚያመሳስል፣ ከካፍሮች ጋር የሚያመሳሰል መሆን የለበትም። እነዚህ መስፈርቶችን ያሟላ ልብስን መስራት መሸጥ ይቻላል። እነዚህ መስፈርቶችን ማያሟላ ልብስን መስፋቱም መሸጡም የተከለከለ ይሆናል። ሌላይም ጥያቄ፣ ከሞቱ በኋላ አፈር የማይበላቸው ሰዎች ስንት ናቸው? ከስንት ናቸው ይልቅ እነማን ናቸው ማለቱ የተሻለ ነው። በምን መልኩ ነው ከነሱ ጋር ልሆን የምችለው ምን አይነት ሥራ ነው ለዚህ የሚያበቃው ቢሆን የሚሻል። የነብያትን ሰውነት አፈር እንደማይበላው በትክክለኛ ሀዲስ ተነግሯል። አላህ ተባረከ ወተዓላ ምድር ላይ የነብያትን ጅስም አካል ሐራም አድርጎባታል፣ አትበላም ተብሏል። ስለዚህ ከሞቱ በኋላ አፈር የማይበላቸው ነብያት ናቸው። ሩሃቸው ጀነት ላይ ነው። አካላቸው የተከበሩበት ስፍራ ላይ ነው። በክብር ተጠብቆ ሲቀበር እንደነበረው ሆኖ ይቀጥላል። ከዚ ውጪ ከዚህ በተጨማሪ የሸሂዶች የሰውነት አካልም አፈር እንደማይበላው ተነግሯል። የውሑድ ዘመቻ ላይ የሞቱ ሰሐቦች ከረዥም ጊዜ በኋላ በጎርፍ ምክንያት ቀብሩ ተከፍተው እንደተቀበሩ ሰውነታቸው ሲቀበሩ እንደነበረው ምንም ሳይቀየር እንደታየ ተነግሯል። ወከዛሊክ ደጋጌ አላህ ባሮች ሳሊሖች ወልዮች ሓፍዘል ቁርአኖች ሰውነታቸውን አፈር እንደማይበላው የተነገረበት ሁኔታ አለ። ይሄ በተጨባጭ ታይተዋል። ብዙ ደጋጌ አላህ ባሮች ከሞቱ ከረጅም ጊዜ በኋላ በተለያዩ ምክንያት ቅብራቸው ተከፍቶ ታይቶ ሲቀበሩ እንደነበረው ሰውነታቸው ምንም ሳይቀየር እንደታየ የተነገረበት ሁኔታ አለ። ይሄ በእኛም ዘመን እኛም በቅርበት የምናውቃቸው ሰዎች ላይ የታየበት ሁኔታ አለ። ነገር ግን ከዛ በኋላስ አፈር ይበላዋል ሰውነታቸውን አይበላው የምናውቀው ነገር የለም። በእርግጠኝነት መናገር የሚቻለው በትክክለኛ ሀዲስ የተነገረው የነብያትን ሰውነት አፈር አይበላ። ከዚያ ውጭ ያለው በተጨባጭ ደረጃ ግን የተለያዩ ሰው ልጆች ዘንድ በሷላህ በደግነት አላህን በመፍራት ይታወቁ የነበሩ ሰዎች በጎርፍ ምክንያት በተለያዩ ምክንያቶች ቀብር ፈርሶ ወይም አውሬ ከፍቶት ጀናዛቸው ሲቀበር እንደነበረው የታየበት ሁኔታ አለ። አልፎ አልፎ ይሄ መታየቱ ብቻ በጥቅሉ የደጋግ የጥሩ ሰዎችን ሰውነት ጀናዛ አፈራ ይበላም ማለት አያስችልም። ሌላው ጥያቄ በአውራባ ጊዜ ግንኙነት ሀራም ነው ነገር ግን ከጨረሰች በኋላ ግን ካልታጠበች ሀራምነቱ እንዴት ነው የሚል ጥያቄ። የአውራባ ደም ላይ ያለችን ሴት መገናኘት፣ የወሊድ ደም ላይ ያለችን ሴት መገናኘት ከባድ ወንጀል ቅጣትም አለ ሴት ልጅም ይሄን ልትቀበልና ልትፈቅድ አይገባም። የወራባ ደሙ ከቆመ በኋላ ሳትታጠብ በፊትስ ይቻላል ወይ? እጅግ በጣም ጥቂት ይቻላል ያሉ ሊቃውንት አሉ። ነገር ግን ትክክለኛው ብዙሃኑ ሊቃውንት የመረጡት የቁርአኑ ቃልም የሚያሳየው እንደማይቻ ይሄን እንደማይቻን حتى يطهرن فإذا تطهرن فأتوهن من حيث أمركم الله ይላል። ሴቶች የወራባ ደም ላይ ሲሆኑ ግንኙነት ከማድረግ ታቀቡ እስከ መቼ ሐታ የጡሁርና ከወራ ባደም እስኪጠሩ ድረስ ፈኢዛ ተጠሐርና ከወራ ባደም ጠርተው ተጠሐርና በራሳቸው ደግሞ ሲጸዱ ሲታጠቡ አላህ በፈቀደላቸው መሰረት ተገናኟቸው ይላ ሁለት ነገርና ያለው ሐታ የጡሁርና ተጠሐርና ከወራ ባደም እስኪጠሩ ድረስ ጠርተውም ተጠሐርና እስኪታጠቡ ድረስ አትገናኙ ብሏልና ሳይታጠቡ ያቻል ጨርሳ ሳትታጠብ በፊት መገናኘቱ ሀራምነቱ እንዴት ነው? ክልክል ነው፣ እሱም ዞሮ ዞሮ። ነገር ግን የሀራምነት ደረጃው ይለያያል። ሀይድ ላይ ሆና መጀመሪያ ላይ፣ መሃል ላይ እና መጨረሻ ላይ በተወሰነ መልኩ እንደሚለያይ ሀይድ ላይ ሆና ሚስቱ ጋ የተገናኘን ሰው ቅጣት የሚገልጸው ሀዲስ ላይ የቅጣቱ መጠን መለያት ተከትሎ የተሰደቁ ብዲናሪን አው ብንስፊ ዲናር፣ ባለቤቱ ሀይድ ላይ ሆና የተገናኘ ሰው አንድ ዲናር ወይም ግማሽ ዲናር ሶደቃ ይስጥ የሚለውን ሀዲስ አንድ ዲናር የሚሆነው የወር አበባ ደሙ በብዛት የሚፈስበት ወቅት ላይ ከሆነ ነው፣ ግማሽ ዲናር የሚባለው ደግሞ ከቀነሰ በኋላ ነው ያሉበት ሁኔታ አለ። ስለዚህ ጠርታ ሳትታጠበ ፊት ሲሆን ወንጀሉ በተወሰነ መልኩ ሊቀንስ ይችላል። በሁሉም ሁኔታ ላይ ግን ወንጀልነቱ እንዳለ ነው። ሙስሊም በሁሉም ነገር ላይ ጌታውን ታዛዥ ሊሆን የሚያምንበትን ዲን ሸሪዓ ህግ ሊያከብር ይገባል። هذا والله تعالى علم